ስለዚህ የምቀኛ ሰፈር፣ የተንኮለኛ ሰፈር። አይ በህልሙ ላዩ ላይ ዙፋን አድርጎ የሚነጋለት ቅዠታ ማለት ስልጣን የሚይዝ መስሎ በህልሙ ሚስቱ ጋር ተኝቶ ወይ ልጁ ጋር ተኝቶ ወንበር ላይ የወርቅ ወንበር ላይ ተቀምጦ ላዩ ላይ ምንድን ነው ዘውር ተጭኖለት ንጉስ፣ ወይ ሻመት ይንገሱ እየተባለ ብንን የሚል አለ ቅዠታ ማለት መቻባቱ የማይጭናል አይጭናትም ዘመና ጥናፉ አባት አይደለም። ግንቦት ሰባት ልክ እንዳሁኑ ሌሎች እንደሚሞካክሩኝ ብርሽ መጣና ከአሜሪካ ወቄ ዘመን የሚባል ወፈር ያለልሽ በነገራቸው ላይ እስክንድርና እኔን በወፍረት ሁል መወዳደር ጀምሯል። እኔ እንግዲህ ስወለድ ጀምሮ ወፈር አልሆነ። የትኛው ነው ታጋይ ለማለት እስኪ ተመልከት። ኮክኒያ ምን አለቀት ነበር እና ብሬ ዘመነ የሚባል ልጅ ፌስቡክ ላይ ፎቶ ነው፣ ሰራዊቱ ዘመነ ዘመነ ነው ሚል ይህ ልጅ እያለ እኔ እንደ መሪ ልቆጠር ስለማልችል ማስወገድ አለብኝ ብሎ መቼም ላውሪው ማይስጥ ያን መከራ የሆነ መከራ ከተተኝ ከመንግስት ጋር ግንኙነት አላቸው ተብሎ ሊረሸኑ ሲሉ በስራ አስፈጻሚ ተከራክር ያተረፏቸው ልጆች ሳይቀሩ ከብርሃኑ ጋር ተሰለፉ። አጥናፉ አባተ አብዮት መርቶ አብዮት አደራጅቶ ሀገሪቱን በመምሪያ ጊዜው ምን የሚባል አንድ ቀልጣፋ ቦታውን ቀምቶ ገፋው፣ ቀስ ብሎ አጠፋው ከምድረ ገጽ። ዘመነ አጥናፉ ይመስልሃል እንዴ? አይቻልም። እናሸንፋለን፣ ስልጣን እንይዛለን። አማራም ሌሎች የኢትዮጵያ ሕዝቦች በሰላም ወጥተው እስከ ዓለም ፍጻሜ መግባት ይችሉ ዘንድ በነፃነት ይኖሩ ዘንድ የሚያስቀጥል ስርዓት ነው የምንገነባው። አእምሮ ነው የምንገነባው። አስተሳሰብ ነው የምንገነባው። ለአንድ ለሁለት ትውልድ ሰው ለመቶ ነው ለመቶ ትውልዶች የሚቀጥል ነገር ነው የምንገነባው። በተረፈ ዘመነ ንጉሥ ነው። ለምን እዚህ ላይ ያቆምምኩ ነው የምልህ። በቃ ዛሬ በሉ ጎበዝ። እኔም ወይ ሸንኮራ ያልሽ ጥሩፍ ጮ ያልፍ ተለያይተናል። መሄድ እችላለሁ፣ ቢያንስ እናንተ የሚመስሉ ወንድሞች ተስተካሉ። ዘመን የዘላለም ንጉሥ ነው። ማንም ማንንም ዘመን ሰጥቶ አይቺ ምን ታደርጋለህ? በቃ የመታደል ነው።